በዚህ ሳምንት በማህበራዊ ስስር ገጽነት የሚታወቀውና የቪዲዮ ማጋሪያ ፕላትፎርም የሆነው ዩቲዩብ የመጀመሪያውን ቪዲዮ የጫነበትና ከዓለም ጋር ከተዋወቀ ሀያኛ ዓመቱን አክብሯል። በዚህ ሳምንት በዚህ ሶስት አራት ቀን ውስጥ ማለት ነው። ይህንንም ጉዳይ እንግዲህ ብዙ የዓለም አቀፍ የመገናኛ ብዙኃን ሲዘክሩት አጠቃላይ ሂደቱንም ሰፋ አድርገው ሲያስታውሱት ነበር። ዩቲዩብ ኢትዮጵያን ጨምሮ በመላው ዓለም ከፍተኛ ተቀባይነት ያለው በየቀኑ ሰዎች የሚጎበኙት ነው። በመዝናኛው ዘርፍ፣ የትምህርት ሊሆን ይችላል፣ ኢዱቴክ፣ የሃይማኖት ጉዳዮች፣ የጤና፣ ስፖርት አነቃቂ ንግግሮች፣ ዜና፣ ሳይንሳዊ ጉዳዮች፣ ፊልሞች ብዙ ነገሮች የሚጫኑበት ነው። እንግዲህ በዚህ ዘመንም ማንም ሰው ለመማር ከፈለገ ስለምንም ነገር ከዩቲዩብ መማር የሚችልበት የዲጂታል ዘመን ነው ይባላል ማለት ነው። ዩቲዩብ እንግዲህ የተመሰረተው በ2005 ሲሆን ሲመሰረት በዚህ ደረጃ ተጽዕኖ ያሳድራል ተብሎ አልተገመተም ነበር። ለምሳሌ ኒውዮርክ ታይምስ ስለዚህ ጉዳይ በዚህ ሳምንት ባስነበበው ትንታኔው ፍሮም ሌዚ ሰንደይ ቱ ሆት ዋንስ ብሎ አስቀምጧል። ያው ድንገት ነው በእለተ እሁድ የዩቲዩብ መስራች ቪዲዮውን በዩቲዩብ የለቀቀው ከዚያ በኋላ ነው። እንግዲህ ፌመስ የሆነው ዩቲዩብ በ2005 ላውንች ሲደረግ ዋና መስራቾቹ የፔፓል ማፊያ አባላቶች የሚገኙበታል። እንግዲህ ፔፓል ማፊያ ስለሚባሉት ዶክመንተሪ፣ መጽሐፍት እንዲሁም ደግሞ የአለም የመገናኛ ብዙሀን ሰፊ አተታ ደጋግመው የጻፉላቸው ሲሆን ፔፓል ማፊያስ የሚባሉት እንደነ ኤለመስክን ጨምሮ እስከ አሁን ከአመት በላይ የዓለምን የቴክኖሎጂ አብዮት ውስጥ ከፍተኛ ተጽዕኖ እየፈጠሩ የሚገኙ በፊት በፊት በህይወት አጋጣሚ አንድ ቢሮ ውስጥ የሰሩ ሰዎች ሲሆኑ አሁን ላይ በተለያየ የማህበራዊ ስር ገጾች ከፈጣሪነት እስከ ባለቤትነት ሊንክድን ጨምሮ ቀደም ብሎ ማለት ነው በስታርታፕ ቬንቸር ካፒታሊስትነት ለምሳሌ ኢንጂን ኢንቨስተር ሆነው በቅርቡ ደግሞ ዶናልድ ትራምፕ ራሱ የብሎክቼን ቴክኖሎጂ የክሪፕቶ ከረንሲ ላይ የበላይ አድርገው የሾሙትን ሰው ጨምሮ እንግዲህ ወደ ዋይት ሀውስ የገባውን ጨምሮ ብዙዎች የፔፓል ማፊያ አባላቶች እስካሁን የዓለምን ቴክኖሎጂ እየዘወሩ ይገኛሉ። እንግዲህ ታዲያ ዩቲብን ከመሰረቱት አንዱ ከነዚህ የፔፓል ማፊያ አባላትነት ይገኝበታል ማለት ነው። ዩቲብ የመጀመሪያውን ቪዲዮ አፕሪል 23 2005 በእሁድ ቀን ከአንድ መናፈሻ ወይም ፓርክ የምንለው ሚ አት ዙ በሚል የ19 ሰከንድ ቪዲዮ ከዝሆኖች ጋር በመሆን የቀረጸውን ቪዲዮ ከለቀቀ በኋላ ዩቲብ አሁን ላይ ለደረሰበት የ20 ዓመት ጉዞ ምክንያትና ስኬት ሆኖቷል ይባላል ማለት ነው። እንግዲህ ያው ቲክቶክ ነው ሁ ስናይ በጫጭር ቪዲዮዎች ነው የሚታወቀው ዩቲብ ግን ያኔ በ19 ሰከንድ ነበረ የጀመረው ማለት ነው። ይሁንና ጉግል የተባለው ተቋም የዩቲብን የወደፊት ተስፋ በማየት የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው በአንድ አመት ጊዜ ውስጥ ከዩቲብ መስራቾች ጋር እንግዲህ ስምምነት በመፍጠር ሲቆጣጠር በ1.65 ቢሊዮን ዶላር በአንድ ዓመት ጊዜ ውስጥ ገዝቶታል ወይም ደግሞ ጠቅልሎታል ማለት ነው። በዚህም ጉግል እስካሁን ካሳካሁት የጥቅልላ ወይም ደግሞ አኩዚሽን በሚሉት ሂደት ስኬታማ ከሆነበት አንዱ ይሄ ነው ማለት ነው። አሁን ላይ በዩቲዩብ በየቀኑ ከ20 ሚሊዮን በላይ ቪዲዮ ሲጫን አጠቃላይ ደግሞ ከ20 ቢሊዮን በላይ ቪዲዮ እንደተጫነ ይነገራል። ተመልካቾችም በየቀኑ ከ100 ሚሊዮን በላይ ኮሜንቶችን ሲያወርዱ ከ3 ቢሊዮን በላይ ጊዜ ደግሞ ላይክና ውድድ ያሳርፋሉ ማለት ነው። በተያያዘ ዜና ፎርብስ ራሱ የዩቲዩብን 20ኛ ዓመት አስመልክቶ ባስነበበው ጽሁፉ ለዩቲዩብ እዚህ መድረስ ዓለም እያስተናገደችው ያለው ፈጣን የቴክኖሎጂ ፍሰት እድገትና ፍጥነት በብዙ ቦታዎችም የኢንተርኔት ተደራሽነት መስፋፋት ምክንያት ሆኗል ብሏል። እንደ ፎርብስ ዘገባ በዩቲዩብ ቪዲዮ ተመልካች ምክንያት በ2022 ከ65 ፐርሰንት በላይ የኢንተርኔት ተጠቃሚ ፍሰት ወይም ደግሞ ትራፊክ ምክንያቱ ዩቲዩብ ነበር ብሏል ፎርብስ ማለት ነው። እንግዲህ ከ2010 በኋላ ደግሞ የዚህ የስማርትፎን ስልክ መስፋፋት የዩቲዩብን እድገት እንዳፋጠነው ይነገራል። ከ70 ፐርሰንት በላይ የዩቲዩብ ተመልካችን በስልኩ የዩቲዩብ ቪዲዮዎችን ተደብቆም ይሁን በግላጭ እንደሚኮመኩምም ይነገራል ማለት ነው። ዩቲዩብ በ20 ዓመት ጉዞ ብዙ ጉዳዮችን ያስተናገደ ሲሆን በተለይ ደግሞ በሙዚቃው ኢንዱስትሪ ለ ዓለም ወይም ደግሞ ዓለም በአንድ መንደር እንድትሆን ወይም ከዓለም ጋር ለመቀራረብ ሙዚቀኞች ተጠቃሚ እንዲሆኑ ታዋቂነታቸውም እንዲጨምር ከፍተኛ ምክንያት ሆኗል። የኛ ሀገርንም ጨምሮ ማለት ነው። ለምሳሌ አሁን ላይ ከ300 በላይ ሙዚቃዎች በቢሊየን ጊዜ የመታየት እድል ሲያገኙ የዚህንም የቢሊየን እይታ አይን የገለጠው የከፈተው አንድ ወቅት በጣም አነጋጋሪ የነበረው ከዛ በኋላ የጠፋው ልክ እንደ ማካሪና ፌመስ ሆኑ የጠፋው የደቡብ ኮሪያው ሙዚቃ የሳይ የጋንገም ስታይል አይረሴ ክስተት ነው ማለት ነው። ዩቲዩብ እንደ ቻይና፣ ደቡብ ኮሪያ፣ ራሽያ ያሉ ሀገራት ሙሉ ለሙሉ ወይም ደግሞ በከፊል አግደውት ይገኛሉ። በእርግጥ እንደ ቻይና ያሉት ወይም ደ ራሽ ያሉት የራሳቸውን የዩቲዩብ ተመሳሳይ ክሬት አድርገዋል። ለምሳሌ ቻይና በ2009 ነበረ ያገደችው የዩቲዩብ ቻይና ተመሳሳዩ ዮኩ ይባላል። ወይም ደግሞ ቢልቢል የሚባለም ተመሳሳይ አላቸው። ራሻ ደግሞ ሩቱብ የሚባለም አላቸው ማለት ነው። በአፍሪካ ደረጃ እንደው ነካክተ ነው ብናልፈ በዚሁ አጋጣሚ ቁጥር አንድ የዩቲዩብ ቻናል ያለው ሎርድ አህመድ የተባለ ከቱኒዚያ የሚገኝ ነው ከ 1 6.5 ሚሊዮን በላይ ተከታይ ከ5 ቢሊዮን በላይ ደግሞ ቪው አለው። የኢንተርቴንመንት ቭሎግስ፣ ቻሌንጆችን፣ ዲስከሽኖችን እዛ ቪዲዮዎቹ ላይ ያሽጎደጉዳል ማለት ነው። እንደነ ማሳካ ኪድስ ደግሞ ከዩጋንዳ የዳንስ ችሎታቸውን ለአለም ያስተዋወቁበት ብዙ ቦታም እንዲጠሩ እንዲሁም ደግሞ ስኬታማ እንዲሆኑ ያደረጋቸው ዩቲዩብ ነው። ከ4.24 ሚሊዮን በላይ ተከታይ ሲኖራቸው ከ1.2 ቢሊዮን በላይም እይታ አላቸው ማለት ነው። ማርክ ኤንጅልስ በኮሜዲ ደግሞ የሚታወቀው ከ8.5 ሚሊዮን በላይ ተከታይ ወይም ደግሞ ሰብስክራይበር እንዳላቸው ይናገራል። በሙዚቃው ደግሞ እንደ ዳይመንድ ፕላቲኒየምዝ ያሉት ከ9.9 ሚሊዮን በላይ ሰብስክራይበር አላቸው። እንግዲህ የእኛ ሀገር ሙዚቀኞችም አሁን አሁን በተለይ ሰፋ ባለ ሁኔታ በራሳቸው የሚዚክ ዩቲዩብ ቻናል ቪዲዮዎችን እየጫኑ ይገኛሉ ማለት ነው። እንግዲህ ስለዚህ ጉዳይ ደግሞ ያብራራው ቴክ ፖይንት አፍሪካ ነው። ስለ ዩቲዩብ 20ኛ ዓመትን አስመልክቶ ከአፍሪካ ጋር ያሉ ጉዳዮች ማለት ነው። ያንንም እንግዲህ መመልከት ይቻላል። ዩቲዩብ ሲነሳ ዜጎቿ ደግሞ በጣም ተጠቃሚ ሆነውበታል የሚባለው ህንድ ናት። ያው ህንዳውያን ከሚደነቁበት አንዱ ቴክ ቴክኖሎጂውን ተጠቅመው ገቢ ያገኙበታል። ከዛ ውጭ ደግሞ እርስ በርስም በጣም ይደጋገፋሉ። ለምሳሌ እኛ አገር የዩቲብ ቻናሎችን ሰብስክራይብ ለማድረግ እጅ ያጥረናል ይባላል፣ ወይ ላይክ ለማድረግ ወይ ሼር ለማድረግ እና ህንዳውያን ግን ያው እኛ እንከፍልበት ዩቲብ ነው የሚከፍለው ብለው በያዩትም ሼር ይደራረጋሉ፣ ሰብስክራይብ እንደሚደራረጉ ይነገራል ማለት ነው። ለምሳሌ ህንድ ውስጥ በጣም ከፍተኛ ተከታይ ያለው የቲሲሬስ የሚባለው ሙዚቃና ፊልም የሚጭን ሲሆን ከ292 ሚሊዮን በላይ ሰብስክራይበሮች ሲኖሩት ከ294 ሚሊዮን በላይ ቪው አለው ከ23 ሺ በላይ ቪዲዮችም ጭኗል ማለት ነው። ህንድ ላይ ዘው ስናርፍ የዚህ የዲጂታል ዲፕሎማሲ ላይ በጣም አነጋጋሪና ዲጂታል ዲፕሎማሲን የሶሻል ሚዲያን ተጠቅመው ተጠቅመውበታል የሚባሉት ከዓለም መሪዎች መካከል ደግሞ በዚህ ዘርፍ የሚጠቀሱት የህንዱ ናሬንድራ ሙዲ ናቸው። እሳቸው ደግሞ የራሳቸው ዩቲብ ቻናልም አላቸው ከ27.7 ሚሊዮን በላይ ሰብስክራይበር ያለው ከ7 ቢሊዮን በላይ እይታ ያለው ነው። እስካሁን 30 ሺ በላይ ቪዲዮችም ጭነዋል። እንግዲህ ሀሳባቸውን የፖለቲካ እይታቸውንና ሌሎች ጉዳዮችንም በዩቲብ ናሬንድራ ሙዲ ይሸጣሉ፣ ለብዙዎችም ይደርሳሉ ማለት ነው። በቅርቡ ደግሞ ቢቢሲ ስለ ህንድ በእንግሊዝኛውም በአማርኛውም አንድ ጉዳይ አጋርቶ ነበር። ስለ አንድ የዩቲዩብ መንደር ማለት ነው፣ ቱልሲ ስለምትባል መንደር። እዛ መንደር ውስጥ ያሉት እንግዲህ ህንዳውያን ኑሯቸውን ወይም ደግሞ እንጀራ ገመዳቸውን ያስተሳሰሩት ከዩቲዩብ ከሚገኝ ገንዘብ ነው እና ብዙዎቹ ክሬተር እዛች መንደር ውስጥ ይገኛሉ። ወንዶችም ህጻናትም ሴቶችን ጨምሮ አክቲቭሊ ፓርቲስፔት ያደርጋሉ ዩቲዩብ ላይ፣ ከዛም ገንዘብ ያገኛሉ ማለት ነው። በአለም አቀፍ ደረጃ እንደው ጥቂት አንስተን ብዙ ሳናብራራው ብናልፍ ሚስተር ቢስት ነው ያው፣ ከ388 ሚሊዮን በላይ ተከታ ያለው እንግዲህ የዩቲዩብን ቻይናውን የጫ ነው ወይም ደግሞ ንግስናውን የተጎናጸፈው ሚስተር ቢስት እንደሆነ ይነገርለታል። ብዙ ቻሌንጆችን ያካሂዳል፣ ብዙ ሚሊዮን ዶላሮችንም ያፍሳል። ነገር ግን ለአንድ ፕሮዳክሽንም ሚሊዮን ዶላሮችንም እንደዛው ኢንቨስት እንደሚያደርግ ይነገራል ማለት ነው። ከዛ ውጪ በእግር ኳሱ የምናውቀው ና በሶሻል ሚዲያ ደግሞ ከአንድ ቢሊዮን በላይ ተከታይ አገኘ ተብሎ ባለፈው ሲወራለት የነበረው ክሪስቲያኖ ሮናልዶ አሁን በሳውዲ ሊግ ይገኛል። ከዛ በፊት ደግሞ ወደ ማንቸስተር ከዛ በጁቬንቱስ ከዛ በሪያል ማድሪድ ከዛ ደግሞ በፖርቹጋል በብሔራዊ ቡድን እናውቀዋለን። ያው ክርስቲያኖ ሮናልዶውን ብዙዎቻችን የምናውቀው ሰው ነው። በዩቲብ ደግሞ ተከስቶ ለብዙዎች አነጋጋሪ ነበረ። ዩአር ክርስቲያኖ የሚል የዩቲብ ቻናልም መክፈቱ ይታወቃል። እንግዲህ በዚህም ከ74 ሚሊየን በላይ ሰብስክራይበር ከ102 ቪዲዮ በላይ ጭኗል። አጠቃላይ ይተውም ደግሞ በአጭር ጊዜ ከ832 ሚሊየን በላይ ደርሶለታል ማለት ነው። ያው ክርስቲያኖ ሮናልዶ በኢንስታግራም ፌስቡክ፣ በዩቲብ እና በትዊተርን ጨምሮ በሌሎቹም ዲጂታል ሚዲያውን ጠንቅቆ የሚጠቀም ነው። ራሱን የሚሸጣል ምርቶችን የሚያስተዋውቃል። በጣም ይገርመው ደግሞ ሚስተር ቢስትን ራሱ ጋብዞት ነበር በዩቱብ ቻናሉ። እንዲሁም የኢንተርኔቱን ዓለም ይነቀንቃል፣ ሼክ ያደርጋል፣ ይቀውጠዋል ብሎ ነበረ። እንግዲህ እንዳለው ሆኑልታል የሚለው ያው ብዙ ባይሆንም ማለት ነው። እይታው ያው እንደጠበቀው ነው ብዬ አላስብም። ግን ሚስተር ቢስትንም ጋብዞት እንደነበረ ይታወቃል ማለት ነው። ወደ ሀገራችን እንግዲህ ነካክተን ደግሞ ብናልፍ፣ በሙዚቃ ኢንዱስትሪ ያው የሙዚቀኞችን ስራ በመጫን የሚታወቀው ከላይ ያሉትን እንደው በወፍ በረር ነካክተን ብናልፋቸው ያው የዩቲዩብን ሀያኛ ዓመት አስመልክተን ሆፕ ሚዚክ ነው። ከሶስት ነጥብ ሶስት አራት ሚሊዮን በላይ ሰብስክራይበር አለው። በአሁኑ ወቅት ከሁለት ቢሊዮን በላይ እይታ አለው። ከሶስት ሺህ በላይ ቪዲዮችንም ጭኗል ማለት ነው። ሌላኛው ኢቤስ ወርልድ ዋይድ ነው። ያው በቴሌቪዥን ብዙ ፕሮዳክሽኖች እንደሚሰራ ይታወቃል። ከሶስት ሚሊዮን በላይ ሰብስክራይበር ሰርቨር አለው። ከ1.6 ቢሊዮን በላይ እይታ አለው። ከ30 ሺህ በላይ ቪዲዮችም እንደጫነ ይታወቃል ማለት ነው። ሌላኛው ሶስተኛ ላይ እንግዲህ በሚሊዮን ደረጃ በከፍታ እየመሩ ካሉት ውስጥ መካከል ዶንኪቲዩብ ነው ያው የሸቱ መለሰ ከ291 ሚሊዮን በላይ ሰብስክራይበር አለው። አሁን ወደ 3 ሚሊዮንም እየተንደረደረ ነው። ከ558 ሚሊዮን በላይ እይታ አግኝቷል። ከ1800 በላይ ቪዲዮችንም ጭሏል ማለት ነው። 1800 ፕሮዳክሽኖች ሰርቷልም ማለት ነው። እና እንግዲህ በአጭር ጊዜ ህይወታቸውንም ከሆነ ቦታ ወደሆነ ቦታ ከቀይሩት መካከልም ነው ማለት ነው። ወደ ሙዚቀኞች ስናልፍ ቅድም እንዳልነው አሁን አሁን ብዙ ሙዚቀኞች የራሳቸውን የዩቲዩብ ቻናል መክፈት ጀምረዋል። ብዙዎች ታዋቂ የምንላቸውን ስም መጥቀስ ይቻላል፣ ግን እንደው እንለፋቸው እንጂ ታዋቂ የምንላቸው የዩቲዩብ ቻናል አንዳንዶቹ የሌላቸው አሉ። አንዳንዶቹ ደግሞ ኖሯቸውም ብዙ እይታ የላቸውም። እንደውም በእነሱ ስም የተከፈተው ብዙ የዩቲዩብ ቻናል እይታና ገንዘብም እንደሚያፍሱ ይነገራልና እንግዲህ ሙዚቀኞች እዚህ ላይ ተፍተፍ ቢሉ ሞርጥሩ ይመስለኛል። በእርግጥ ወጣቶቹ ሌሎቹም አሁን እየመጡ ነው። አስቴር አወቀ ጨምሮ እንደ ቴዲ አፍሮ ሌሎችም ያሉት ያሏቸው እንደሆነ ይታወቃል ማለት ነው። ከሙዚቀኞች ግን አቢ ላቀው የኔ ሀበሻ የሚለው ሙዚቃዋ ከ91 ሚሊዮን በላይ እይታ ከረንትሊ በማግኘት ከ9 ዓመት በፊት የተለቀቀ ነው። በጣም የገሰገሰች ትገኛለች። እንግዲህ አቢ ላቀው የራሷ የዩቲዩብ ቻናልን በ2015 ነው የከፈተችው። አሁን ላይ ከ464 ሺ በላይ ተከታይ አላት። እስካሁን ግን አቢ ላቀው የሚገርመው የጫነችው 19 ቪዲዮ ብቻ ነው። 19 ቪዲዮ ጭና ከ142 ሚሊዮን በላይ እይታ አግኝታለች። በሙዚቃው ደግሞ ቀድማ በመጫን በ2015 አካባቢ የኔ ሀበሻ የተሰኘው ሙዚቃዋ ከ91 ሚሊዮን በላይ እይታ አግኝቶላት መራች ትገኛለች ማለት ነው። ሌሎችም አሉ። ለማንኛውም ዩቲዩብ እንግዲህ ሀያኛ ዓመቱን በዚህ ሳምንት አክብረዋል።